ኢየሱስ መጸለይ የማይገባውን ፀለይ። የመጣው ሊሰቀል የመጣው ሊሞት የመጣው ዋጋ ሊጋ በዛበት የተለየ መንፈስ ያገኝሃል ማለት ግን ከመንፈስ ቅዱስ ውጪ የሆነ ሌላ መንፈስ ያገኝሃል ማለት ሳይሆን የሞቱ በረከቶች ብለን ባለፈው ጊዜ መስቀሉን ተሸክሞ መከተል፣ መስቀሉን ተሸክሞ መከተል ግን እንጨት መሸከም አይደለም። እዚህ ጋ ታቱ መነቀስ አይደለም። ጆሮሽ ላይ መስቀል ማድረግ አይደለም። መስቀሉ ብለናል ኢየሱስ ክርስቶስ የተሰቀለበት መስቀል ስለኔ የከፈለው ዋጋ ነው። ምኑ መስቀሉ? የተሸከመው መስቀል የእኔ መከራ እንጂ የእሱ መከራ አልነበረም። የኔ ቅጣት እንጂ የሱ ቅጣት

ወደሚሰቀሉበት ቦታ ሲሄዱ መስቀሉን ሲሸከሙት መንገድ ላይ ይሞቱ ነበር። የሚሰቀሉበት ቦታ እንኳን አይደርሱም ነበር። ለምንድን ነው የማይደርሱ ሲባሉ መስቀሉን ሲሸከሙ ከብዷቸው ብቻ ጸጸቱ ነው የሚገላቸው። ምክንያቱም መስቀሉ ሌብነታቸው ነው፣ ወንጀላቸው ነው፣ ጥፋታቸው። ስለዚህ ምነው ነው ባላደረግኩት እያሉ ነው የሚሄዱት መስቀሉን ተሸክመው ም ነው ባላደረግኩት ም ነው ባልሰራሁት እያሉ ነው ወደዛ ሄዱ። ኢየሱስ መስቀሉን ተሸክሞ ወደ ጎልጎ ታ ሲሄድ ወደ ራስ ቀል ተራራ ሲሄድ የተሸከመው ግን የሱን ጥፋት አልነበረም። የሚጸጸትበትን ጥፋት አልነበረም። ሌባ ስለሆነ አልነበረም። ወንበዴ ስለሆነ አልነበረም። ጥፋተኛ ስለሆነ አለ። የእኔን ጥፋት ነው ተሸክሞ ጎልጎታ የሄደው። መስቀሉ የኢየሱስ ጥፋት ሳይሆን ስለ እኔ ጥፋት የተሰቀለበት ነው። የሱ መስቀል ስለ እኔ ከሆነ የእኔ መስቀል ደግሞ ስለ ኢየሱስ ክርስቶስ የምከፍለው ዋጋ ነው ስለ ስለ ክርስቶስ የምትቀበለው ስደት፣ መሰደብ፣ መነቀፍ ጴንጤ በመሆንህ ይህን ኃጢአት አልሰራም በማለትህ ኢየሱስን በማምለክህ ቸርች በመምጣትሽ አባትሽ ይቆጣሻል። ቸርች በመምጣትሽ ባልሽ ደሳ አይለው። ኢየሱስን ተቀበልኩ ስትይ ዘመድ ደሳ አይለው። አጎት አክስት ይከፋል፣ ያኮርፍሻል፣ ከማህበረሰብ ያገልሻል፣ ከድር ያወጣሻል። ትላንትና አጠገቤ ኩሱ ኩስ የሚሉ ሰዎች ጴንጤ ስትሆን ይንቀዋል። ልናቅ ለኢየሱስ የከፈልኩት ዋጋ ነው። መስቀሉን ስንሸከም የመሸከሚያ ጸጋና መንፈስ አብሮ ይለቀቃል። መስቀል ምንድን ነው? ስለ ስሙ የምትቀበለው መሰደብ፣ ከማህበረሰብ መገለል፣ መናቅ፣ መተፋት፣ አንቅረው ይተፈዋል፣ ብቸኛ ያደርጓል። ጴንጤውን ከእችችች ኢየሱስ ስትል አንተም ተጃጃልክ፣ ደና ሰው አልነበርክ ይለዋል። ደና ሰይቱ እንደሆነ ባይታወቅ ይሉሻል። ይቆከባል። ከጓደኞችሽ ትለያለሽ እውነትን ስለያሽ፣ ክርስቶስን ስለያሽ። እንቀበላለን። ብዙ ዘመዶቻችን እንትተን፣ ኢየሱስን እናተርፈዋለን። ኢየሱስን የኛ እናደረጋለን። መስቀል አልነካም ነው። ይሄን አልበላም፣ የኃጢአት እንጀራ አልበላም፣ የክፋት እንጀራ አልበላም፣ አጭበር እንዲህ አይነት ሰራዊት በኢየሱስም ይነሳል። የማይሸቀጥ ሰራዊት ይነሳል። እምቢ ነው። መስቀልህ አልበላም ነው። አላደርግም ነው። መስቀልህ ታጣለህ። አዎ ትሰደባለ። አዎ ትተቻለህ። አዎ ግን፣ እሱ ምን ይባላል? ስለ ክርስቶስ ስለ ኢየሱስ ስለ እግዚአብሔር የከፈልከው ዋጋ ይባላል። መስቀል እምቢ። ኢየሱስ ለእኔ እምቢ ብሏል ክብር፣ እኔም እምቢ። ዛሬ ይሄ መንፈስ ያገኛቸው መስቀል አልባ ክርስትና ከኢትዮጵያ ቤተክርስቲያን ላይ ተጠርጎ ይውጣ። የተመሳሰለ ክርስትና፣ ከዓለማዊነት የማይለይ ክርስትና ከቤተ ክርስቲያን ተጠራርጎ ይውጣ። መስቀሉን ስትሸከም ግን ከሰማይ ልዩ ጸጋና መንፈስ ያርፍብሃል። በምን ትችለዋለህ? በጸጋው። በምን ትችለዋለህ? በመንፈሱ። መስቀሉን ስትሸከም፣ መስቀም የመሸከሚያ ጸጋና ኃይል ይለቀቃል ስለ ክርስቶስ በምትከፍለው ዋጋ ጊዜ ለክርስቶስ መስቀል ለመሸከም በወሰንክ ጊዜ የተለየ መንፈስና የተለየ ጸጋ ከወትሮ የበለጠ በአንተ ላይ ይመጣል። እንዴት እወጣዋለሁ ስትል፣ ስለ ክርስቶስ ስለሆነ የከፈልከው የተለየ ስፕሪት የተለየ ጸጋ ያገኘሃል፣ የተለየ መንፈስ ያገኘሃል ማለት ግን ከመንፈስ ቅዱስ ውጭ የሆነ ሌላ መንፈስ ያገኝሃል ማለት ሳይሆን የስፕሪቱና የጸጋው ዶዝ መጠን ይጨምራል። ከወትሮ በበለጠ ከፍ ያለ ስፕሪት ባንተ ላይ በኃይል ይወርድብሃል። አንደኛ ጴጥሮስ ምዕራፍ አራት ቁጥር አስራ ሶስት ነገር ግን ክብሩ ሲገለጥ ደግሞ ሀሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። የክርስቶስን መከራ ስትካፈሉ ደስ ይበላችሁ። ይሄን የሚለው ስለ ኢየሱስ ከቤትሽ እየተባረርሽ ደስ ይበልሽ ስለ ክርስቶስ ጓደኛሽ እየናቀሽ ደስ ይበልሽ። ከማህበረሰብ እየተባረርሽ ደስ ይበልሽ። ደሞ አንቺን ጴንጤውንሽ ጀመረሽ ልታዋርጅኝ ፈለግሽ። ክብራቸውን ፈልገው ሰፈርተኛው ደግሞ ይስደበኝ በአንቺ ምክንያት መናፍቆንሽ ተብለሽ ደግሞ እኔ ልታሰድብ ይፈለግሽ። ውጪ ከቤቴ ሲሉሽ ደስ ይበልሽ። የሚያከብሩ ሰውዬ ጴንጤውንክ፣ አንተም ጴንጤውንክ ብለው ከድር ሲያባርሩ ደስ ይበል። ስለ ክርስቶስ የተቀበልከው ዋጋ ነው ይሄ። ደስታ በኢየሱስ ስም ያገኛችኋል። ስለ ክርስቶስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ልክ መከራውን ስትቀበል የክርስቶስ መንፈስ ደብል ፖርሽን ባንተ ላይ ያርፋል። ስለ ክርስቶስ በምትቀበለው መከራ የሚረዳ የእግዚአብሔር መንፈስ ባንተ ላይ አለ። ስትሰደድ ደስ ይበልህ፣ ስትናቅ ደስ ይበልህ። መዝሙር መሥሪያ ቤት ላይ ስለከፈትክ እድገት ብትከለከል የክብር መንፈስ ያርፍብሃል። ባንቺ ላይ የተለየ መንፈስ የዛን ጊዜ መምጣት ይጀምራል። አይተው እንደውም እግዚአብሔር የት ነው ያለው ብትለኝ፣ መከራ ቀን እንደዚህ ያለ መዝሙር አምሳ ላይ ጥራኝ በመከራ ቀን ሰማሃለሁ። በመከራ ቀን የማይሸሽ ሰው ነው በመከራ ቀን የሚሸሻው፣ በመከራ ቀን ጭራሽ እግዚአብሔር ጣልቃ ይገባላ ይህን ትምህርት ሳስተምር ጣም የሚቸግረውን ነገር ልንገራችሁ። ይህ ትምህርት ለድሮ ክርስቲያን ይገባዋል፣ ለአሁን ክርስቲያን ግን ብዙ አይገባውም። ለምን እንደማይገባው ልንገራችሁ። ተመሳስሏል፣ ተቀይጧል። ማነው አሁን ተለይቶ መከራ የሚቀበል? አንተም በሃይማኖትህ፣ እኔም በሃይማኖቴ አንተን አትነካኝም። ነካ አያረግም። ሰው ሰፈር ገብቶ ልሳን አያወጣም። አጋንንት አይገዘጽም፣ አይዘምርም። ተመሳስሏል። ልብሳችን ራሱ አንድ አይነት ሆነ። ዛሬ የተለየ ስፕሪት፣ የተለየ መንፈስ፣ አጋንንትን የሚረብሽ ስፕሪት ያገኛል። ትለያለህ። አልበላም ትላለ። ሉቃስ 22 ቁጥር 41 ከነሱም የድንጋይ ውርወራ የሚያህል ራቅ ተንበርክኮም ባቶወይል ብትፈቅድ ይህችን ጽዋ ከኔ ውሰድ። የጌቴ ሰማኒ ሰሞን ነው፣ የመከራው ሰሞን ነው። መከራ ሊቀበል ነው ለሰው ልጆች። ተንበርክኮ የሚያልበው እኔ ውሃ ነው የማያልበኝ። ከጭንቀቱ ብዛት ተንበርክኮ የሚያልበው የደም ላብ። አሁን ኢየሱስ መጸለይ የማይገባውን ጸለየ። የመጣው ሊሰቀል፣ የመጣው ሊሞት፣ የመጣው ዋጋ ሊከፍል። በዛበት መከራው በዚህ የደም ለባስ ወጥ እማይ ጸሎት ፀሌ አሁን እንደ አምላክነቱ ብቻ አትመልከቱት፣ እንደ ሰው ተመልከቱት። እንደ ሰው ራበኝ እንደሚል ሰው ተጠማው እንደሚል ሰው ሲመቱት እንደሚያማው ሰው ውሰዱት። ኢየሱስ ተጨነቀ። የዚያን ጊዜ አባቶ ያለ እችን ጽዋ እባክ እንዴ እሺ ወስጅላ አለው። ቢለውስ ይህ ሁሉ ሰው እኮ ትሰበሰብም። ዛሬ ልባርከው ጌታ የለ ቢዘገይም ድንቀት ይመጣል የለ ምን መዝሙር ትዘምራለ? ምን ታሪክ አለ? ምን መሰብሰብ አለ? የመሰብሰባያችን ሴንተር እኮ መስቀሉ ነው። የክርስቲያን እኮ መሰረት ሞቱ ነው። በምን እንሰበሰባለን? ፓስተርነት አሁን የምንኮራራበት ዘማሪነት በረከት የለም። ብትወድ እጅን ጽዋ ከኔ ትለፍ ይለፈኝ። ደርሶ ደርሶ አፋፏ ላይ ዋናው ላይ አሳልፈው ይለፈኝ አለ ሲል እግዚአብሔር ይህን ጸሎቱን መለሰለት። ከሰማይ መጥቶ የሚያበረታ መልአክ ታየው። መስቀል ላይ የሚያበረታ መልአክ ይላክልሃል። የሚያጠነክር መልአክ ይላክልሃል። መከራን የሚያሳልፍ መልአክ ይላክልሃል። ብርታት የሚሰጥ መልአክ ይላክልሃል። ጸጋ ይላክልሃል። አይተውህም እግዚአብሔር መልአክ ማለት መልእክት ማለት ነው። አደገኛ አደገኛ ቃል ይላክልሃል። አደገኛ አደገኛ ትንቢት ይላክልሃል። አደገኛ አደገኛ ጸጋ ይላክልሃል። ምን ማድረግ ያ መሰለ መውጫ ይሰጣል። መስቀል አይሻርልህም። ነገር ግን የሚያበረታ መልአክ ግን ይሰጠሃል። መሸከም ግዴታ ነው ኢየሱስ ግዴታው ነው መሞት ግን የሚያበረታ መልአክ ተላክለት ዛሬ ልንገራችሁ። ብዙ ሰዎች እንዴት እወጠዋለሁ ባላችሁት ነገር ላይ፣ እንዴት አልፈዋለሁ ባላችሁት ነገር ላይ፣ ይህ ነገር ከበደኝ ባላችሁት ነገር ላይ፣ ስለ ክርስቶስ በከፈላችሁት ዋጋ ላይ እግዚአብሔር ከሰማይ መልአኩን ይልክላቸዋል። ጸጋ ይላክላቸዋል። ኃይል ይላክላቸዋል። ለማልፍበት መስቀል ጸጋ አለ። ኃይል አለ። የሚያበረታ መልአክ አለ። ብቻዬን አይደለውም። ጸጋ አለ። ዮሐንስ 16 ሰላሳ ሁለት እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔም ለብቻዬ የምተውበት ሰዓት ይመጣል። መከራ ላይ ማንም የለም። ወንድሜ ኢየሱስ ክርስቶስን ጀግናው ጀግናው ጀግናው ሲሉት ነበር እኮ፣ መከራውስ ሲገባ ጠቅላላ ተበተነ። ወንድሜ በነበረ ጊዜ ባለ ጊዜ በሆኑ ነገር በሆንክ ጊዜ ሰው ይሰበሰባል። አንዳች ነገር ደረሰብህ በተባለ ጊዜ ይበተናል። እኔ ግን ልንገርህ የማይሸሽ የማይተው ብቻን የማይጠልህ አንድ ጌታ ካንተ ጋር ይሆናል። አሁንም ደርሷል። ነገር ግን አብ ከኔ ጋር ስለሆነ ብቻዬን አይደለሁም። እግዚአብሔር ከኔ ጋር ነው ብቻዬን አይደለሁም። በእኔ ሳላችሁ ሰላም እንዲሆንላችሁ ነግሬያችኋለሁ። አስቀድሜ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁና። የተሸነፈ ጠላት ነው ያለ፣ ዓለም ተሸንፈዋል። መስቀል ስትሸከሙ ጸጋ አለ። አይዞ፣ ብቻህን አይደለም። አይዞ፣ ስለ ክርስቶስ በምትከፍለው ዋጋ ብቻህን አይደለም። አይዞ መስቀል ተሸከመ ስትከተል ምንድን ነው በረከቱ? በውስጥ ያለው አቅምና ኃይል ይወጣል። በውስጣችን ያለ ጸጋና አቅም ይወጣል። ፖቴንሻል ይወጣል። ውስጥ ያለ መዝገብ ይወጣል። ሁለተኛ ቆርንጦስ ምዕራፍ አራት ቁጥር ሰባት ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ ተቀምጧል። ምኑ መዝገቡ ፖቴንሻል ያለው በዚህ ስጋ ውስጥ ነው። አሁን መዝገቡ እዚህ ውስጥ ነው። ሸክላው ደግሞ ይዞታል። መዝገብ አለ። መዝገብ ማለት እንዲህ ዓይነት ትሬዠር ነው። የተጻፈ የተነገረልህ ትንቢት የተነገረልህ አቅም የተነገረልህ ኃይል የተነገረልህ ቅባት፣ ጸጋ፣ ሀብት ውስጥ አለ። ምንድን ነው እንዳይወጣ ያደረገው ሸክላው። አለብህ እኮ እንዳይወጣ ምን የያዘው ሸክላው። ዛሬ ሸክላው ይሰበራል። በሁሉ እንገፋለን እንጂ አንጨነቅም። እናመነታለን እንጂ ተስፋ አንቆርጥም። እንሰደዳለን እንጂ አንጣልም። እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት በስጋችን ይገለጥ ዘንድ በስጋችን በኩል ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። መዝገቡ እንዲገለጥ ዛሬ ሸክላው ይሰበራል። ሕይወት እንዳይገለጥ መዝገብ እንዳይገለጥ የያዘ ነገር ዛሬ ስጋ ይሞታል። ስለ ክርስቶስ በምትከፍለው ዋጋ ስጋዊ ምኞት ይሞታል። ያኔ ማን ይገለጣል? መዝገብ ላሳያችሁ። ይሄ ምንድን ነው? ይሄ ምንድን ነው? ወርቅ እርግጠኛ ነህ? አንተው ወርቁ ኢየሱስ ክርስቶስ ሲያስቀምጠው በሁለተኛ ቆሮንቶስ ምዕራፍ አራት ቁጥር ሰባት ይሄን ወርቅ ያስቀመጠው ሸክላ ውስጥ። ይሄ ያለው የት ነው እያየ ወርቁ ያለው የት ነው? ሸክላ ውስጥ ነው ያለው። መዝገቡ ሸክላ ውስጥ ነው። እርግጠኛ ነህ? ወርቁን ለማግኘት ምን ይደረግ ምን ይደረግ? አንተ ውስጥ ያለው ወርቅ መውጣት ካለበት ይሄ ሸክላ መሰበር አለበት። ውስጥ ያለው ፖቴንሻል መውጣት ካለበት ይህ ሸክላ መሰበር አለበት። ወርቁን ፈልገህ ሸክላውን ወደ አይቻልም። ስጋዊነትን ትፈልጋለህ፣ ወርቅ እንዲወጣ ትፈልጋለህ፣ አይቻልም። አንዱ በረጥ ወይ፣ ሸክላው ተሰብሮ ወርቁ ይውጣ፣ ወይ ደግሞ ወርቁ ወርቅ ሳይሆን ሸክላ ውስጡ ነው ይቀመጣል። መስቀሉ፣ መስቀሉ፣ ሞቱ፣ ቃሉ ቋ አንተ ደግሞ ቋ ልትደረግ ስላ አይንካኝ ነው የምትለው። ወርቁን ፈልጋል፣ ሸክላው እንዲሰበርም አልፈለክም። እንዴት ትሆን እንዴት ትሆን አይቻልማ። ወርቁ ያለው ሸክላ ውስጥ ነው። በቃ ሲሰበር ወርቁ ወጣ። ሲሰበር የክርስቶስ ሞት የክርስቶስ መስቀል በስጋችን ተሸክመን የምንዞረው ያሞት ሸክላውን ሰብሮ መዝገቡን ያወጣል። ሰራዊ ሸክላዊ ሰበረ መዝገቡ ይውጣ። ሞቱን ተሸክመን እንዞራለን። መስቀሉን ተሸክመን እንዞራአለን።